ክርስትን ማለት በኦርቶዶክስ ተዋህዶ እምነት እውነት ለመናገር እኔ ከነዚህ ልጆች ብዙ ነገር እማራለው ብዬ በጣም በተስፋ ነበረ መጠበቃቸው። በዚህ አይነት እውነት አልጠብቃቸውም ነበረ። ዛሬ በጣም ነው እያዘንኩኝ። ምክንያቱም በመጀመሪያ ቃልና አዲስ አዲስ ዜማ ቃልና አዲስ ዜማ መልካም ጋብቻ ብያቸዋለሁ እግዚአብሔር አምላክ ትዳራችሁ የአብርሃምና የሳራ ያድርግላችሁ ሲቀጥል ደግሞ የሁለት ዓለም ሰው አንሆን እያልኩኝ ምክንያቱም ስጋችን ካላሸነፍ በአለማዊ ጋብቻ በዘፈን መጋባት እንችላለን ለምን መዝሙር አስፈለገ እኔ ይሄ ነው እንትን ያለኝ ምክንያቱም በመዝሙር መሆን የለበትም በመዝሙር ከሆነ ታዲያ በመዝሙር ከተጋባችሁ ማለት ነው ለምንድን ነው ስጋችን ካላሸነፍ ለምንድ ነው? በአለማዊ በዘፈን ቅልጥ ያለ ዘፈን ያልተጋባ ነው። ምክንያቱም አለማዊ ጋብቻና ማለት እኔ እንጃ፣ የእናንተ ጋብቻ አሁን ዛሬ ዛሬውን ትላንትና የሆን አላቅም፣ ብቻ እውነት ኦርቶዶክስን አትወክልም ማለት ነው። ምክንያቱም ቤተ ክርስቲያን ይሄ የሚፈቅድ ጋብቻ አይደለም። እንዴት ነው አንድ ሴት ልጅ ናጣላሳት ለብስ እሺ፣ አለባበስሽ ጥሩ ነበረ። እኔ እናንተ ለመገሰጽ አቅምም የለኝም፣ ይህን አህልም እንትን የለኝም ማለት ነው። እውነት ለመናገር በመንፈሳዊ የቴ በጣም ዳካማ ነኝ፣ ግን ቤተ ክርስቲያን ባስቀመጠችው ስርዓት በዚህ መልኩ አይደለም ጋብቻ። የቤተ ክርስቲያን ጋብቻ በዚህ መልኩ አይደለም። አንድ ሁለተኛ ነገር ደግሞ የመዝሙሩ ለምንድነው ክብር የማሰጡት? ለምንድነው እና ጣላ ያለበት ሹ እንዴ እኔ በጣም ነው የገረመኝ። እውነት ለመናገር ማለት ነው እኔ ከእናንተ ምንድን ነው መማረው? እሺ ከእናንተ ምንድን ነው የምንማረው? እኔ በጣም ነው የገረመኝ፣ በጣም ያሳፍራል። እውነት ለመናገር ማለት ነው። ሌላ ደግሞ ማለት ነው ውድ የኦርቶዶክስ ተዋህዶ እምነት ተከታዮች፣ ዛሬ ያየሁባችሁ ነገር ምንድን ነው? ብዙ ቤታች ያለው ብዙዎቻችሁ፣ የእነሱ ቪዲዮ ስትለቁ፣ የሰርግ ቪዲዮቸው ስትለቁ ለምንድን ነው እነዚህ ልጆች ማለት የተሳሳተ ነገር ሲሰሩ የተሳሳተ መንገድ ሲሄዱ ይሄ ነገር ኦርቶዶክስን አትወክልም። ኦርቶዶክስ ቤተ ክርስቲያን በመዝሙር ከሆነ አንድ ሴት ልጅ ግዴታ ነጠላ መልበስ አለባት። ስለዚህ ነጠላ ለምን አለበስሽም? ይሄ ኦርቶዶክስን አይወክልም ብላችሁ ለምንድነው ሳትናገሩ ዝም ብላችሁ ቪዲዮ ለመልቀቅ ምትሮጡ? እውነት እኔ በጣም ነው ያዘንኩባችሁ በእናንተ ማለት ነው እና እስቲ አንዳንዴ ለእምነታችሁም የእምነታችሁ ስርዓት ራሱ አንዳንዴ እንትን ማለት መናገር አለባችሁ። ለምን ስህተት መንገድ አንድ እኔ አሁን ስህተት መንገድ ሲሄድ፣ እህቴ ይህ መንገድ ስህተት አይደለም፣ በዚህ መልኩ ነው ቤተ ክርስቲያን የምትፈቅደው ብላችሁ መመለስ አለባችሁ እንጂ ያ ዝም ብላችሁ ያደረገው ነገር ዝም ብላችሁ ስህተቱ እንትን ሳትሉ አትልቀቁ፣ እባካችሁ እና እነሱ ቢሳሳቱ እንኳን ባያንስ እናንተ ይሄ መንገድ ትክክል አይደለም፣ ግዴታ ነጠላ መልበስ አለብሽ ብላችሁ እናንተ መናገር አለባችሁ። ዝም ብላችሁ በስህተት እንትን አትበሉ። እውነት እኔ በጣም ነው ያዘንኩባችሁ በእናንተ ሚዲያ ተጠቃሚ